መጃጀር፣ ማያስፈልግም አብረሽ ለእናንተም ለህይወታቸውም ጥሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። እንግዲህ የአብርሽ ወንድም ኤፍሬም ማለት ነው ሩታን አስጠንቅቋል። እናንተ ብዙ አይናገር ሰው ለካ ሲናገር ኃይለኛ ነው። የምር አነጋገር ሁኔታችሁ ከሆነ እኔ ከሱ በፍጹም አልጠበቅኩም ማለት ነው። እና ምንድን ነው አብርሽ ሄዶ ያው እንደ ወንድም አማከረው ማለት ነው። ያለውን ነገር ምንድን ነው ያለው? እሩታ ፀባዋ በጣም እየተቀያየረ ነው። ቡታጅራ በመሄድም ደስተኛ አይደለችም። እንደገና ደግሞ እኔ ከማውራት ይልቅ በቴሌግራም፣ በኢንስቲግራም በምናምን የሚለክላት ብዙ አይነት መረጃ አለ እና ከኔ ይበልጥ ሰዎችን ነው የምታምነው። ይሄ ነገሯ በጣም እያናደደኝ ነው። ስለዚህ ድሮም ማላቀው ጸባይዋ እየመጣ ነው፣ በጣም እየተቀያየረች ነው። ምናምን እያለ ብዙ ነገር ለወንድሙ ነግሮታል ማለት ነው። ወንድሙም ደግሞ ያው ቢያንስ ልትረዷት ይገባ ነበር ባይዘዊ ለመሰላቸው። አንደኛ አይችል እርጉዝ ናት። እርጉዝ ስትሆኑ ደግሞ ታውቃላችሁ ሆርሞናቸው ይቀያየራል፣ የሌለባችሁ ጸባይ ይወጣል። ምናምናምን ነገር ማለት ነው እንዴ ሴት ልጅ አደለም እርግዝና ላይ ሆና እኮ ኖርማል ሲያማት ጸባዋ ይቀያየራል። ይህን መረዳት አቅቶ ነው አንተ የራሱ ሄደህ ለዛ እንደዚህ የምታወራው ግና ይደብራል። ለማንኛውም እና ያ ወንድሙም ደግሞ እንደ ወንድምነት ከመፍረድ ይልቅ ያው ለወንድሙን ያገዘው ማለት ይቻላል። ምክንያቱም ጠበቅ ያለ ማስጠንቀቂያ ነው የሰጣት ማለት ነው ለሩታ። ሲጀመር ወንድሙን እራሱ ምንድን ነው ያለው ህይወታችሁ ዕቃ ዕቃ ጨዋታ ነው ወይ ምንድን ነው አስር የመጣላት አስር የመታረቅ፣ ስለዚህ ስሬስ ነገር መሆን አለበት ምናም ብሎ ተናግሯል። እንደገና ደግሞ ለሩታ ባስተላለፈው መልእክት አይገባሽም፣ አይመለከትሽም፣ አብረሽ ቦታ ሄደው የሄደው ከኔ ጋር ነው። ስለዚህ የት ወጣ የት ገባ የት ነህ ምናም ማለት የለብሽም። የምትቀመጭ ከሆነ አርፋሽ ተቀመጨ አይነት ነገር ነው ያስተላልፈው ማለት ነው። እና ደግሞ ስለ ነፂም ሲናገር ምንድን ያለው እነዚህ ትክክል ነው የአብርሽ የቀድሞ ፍቅረኛ ናት። ነገር ግን አብርሽ ለሩታ አልነገራትም ነበረ ፍቅረኛ እንዳለው። ይህን ያነገርበት የራሱ የሆነ ምክንያት አለው። ምክንያቱም ሩታ ማጣት ስለማይፈልግ ስለ ነፂ ምንም ነገር አላላትም። እና አሁን ላይ ይህን ነገር ስትሰማ በጣም እየተረበሸች ነው፣ መሆን የለበትም ስለዚህ፣ ያለፈ ሕይወቱ ነው ምናምን እያለ ጭራሽ ለሱ ነው ያገዘው ማለት ነዋ። የደብራችሁ እንዴ! የምር እህቱ አሳዘነችን እንገናውም ማለት ነው። ምንድን ነው እንደዚህ? አንተ ጥፋተኛ ነህ ሲጀምር አብርሽ ብቻ አይደለም ጥፋተኛ በዙሪያው ያላቸው ልጆች በሙሉ ቤተሰብ ተብዬ አጎት ምናምን ተብዬ እንዳለ አንተ ወንድምየው ጨምሮ ጥፋተኛ ነህ። ምክንያቱም ወንድማቸው ሲሳሳት አንተ እንደዚህ ማድረግ የለብህም ምናምን ብላችሁ እሱ እንደመምከር ጭራሽ እሱ ያደረገው ትክክል ነው ምናምን እንዴ! በህይወት ላይ ህይወት ሲጀምር እያያችሁ ያትኛዋ የድሮ ፍቅረኛ መሆኑን እያወቃችሁ እስከ ቤተሰብ ተዋወቃለች። እንግዲህ ሁሉም ሰው ነው የሚያውቃት እነ ኤፍሬም እነ ማርክ ሁሉም ሰው ያውቃታል፣ አንተም ጭምር ማለት ነው። እና እናንተም ታውቃላችሁ አብርሽ ኦኬ። አንድ ራሱን ያጠፋው እናንተ ምንድን ናችሁ? ወንድማችሁ የተሳካ ህይወት ይኖረው እንጂ ስለ ሴት ልጆች ነገር አያሳስባቸውም ማለት ነው። ሲቀጥል እናንተ ራሳችሁ ተወቃሽ ሆናችሁ፣ ጭራሽ ወንድማችሁን አግዛችሁ መውጣታችሁ ልክ አይደለም ማለት ነው። በዛ ላይ ደግሞ አነጋገር ራሱ አትችሉበት። የምር አነጋገራቸው በጣም የሚያናድደው፣ እና ምንድነው ያለው ሩታን ላለማጣት ስለሆነ የዋሻት ኖርማል ነው ምናምን ነገር። እንደገና ደግሞ ቢያንስ አሁን ላይ ነብሰ ጡር ናት እንደምታውቁት፣ እና ስለዚህ ነብሰ ጡር ሴቶች የታወቀ ነው፣ የሌላ አመላቸው ራሱ ይመጣል፣ ያነጫ ነጫቸው ምናምናም ይባላል አይደለ? ስለዚህ ይሄን እንኳን መረጃ ስትችሉ አያገባሽም እሱ የት የሚሄድ ቦታችን ላይ ከሄደው ከኔ ጋር ነው ምናምን። እንደገና ደግሞ ሊያገኛት ነው የሄደው ማግኘት አለበት ብሎ ፈቀደ አስቡት። እሷም ጠርጥራለች፣ እሷ ሊያገኛት ነጭ ሊያገኛት እንደሚሄድ ታውቃለች ማለት ነው። እና ለዛም ነው አብሬ ሊሄድ ያለችው። መብቷ እኮ ነው፣ ረዳ ሁን አግብተዋለች። ስለዚህ ከማትፈልግ ከቀድሞ ፍቅረኛው ጋር እንዲገናኝ ካልፈቀደች መብቷ ነው እንጂ ጭራሽ መብት እንደሌላት ምናምን ነገር ነው የሚያስቡትና፣ ብዙማም እንዲህ ኤፍሬም ተብዬማ በተለይ ማለት እንደዚህ አይነት ተናጋሪ ልጅ አይመስለኝም። ገና ዛሬ ነው እንደዚህ ሲናገር ያየሁት። እና በነገራችን ላይ ዝም የሚሉ ሰዎች አንድ የከተናገሩ የአመቱ ነው የሚናገሩት። እና እንዲህ በጣም ነው የገረመኝ ያነጋገሩ ራሱ ማለት ለቀልድ ራሱ ቢሆን እንዴት እንዳሰበው አላውቅም። በነገራችን ላይ አንዳንድ ሰዎች አስበውት ጭንቅላታቸው ውስጥ ያስቀመጡትን ነገር ነው ሲተውን ትእራሱ በጣም የሚሳካላቸው በልባቸው ያለው ነገር ስለሚናገሩ ነው እንጂ የሆነ ተለማምዳቸው ስትሉት በትክክል አትሉትም ማለት ነው። እና መብቷ ነው ማግኘት እንጂ እንደዚህ አርፈሽ ተቀመጪ ጸባዋ ተቀያይሯል ምናምን ምናምን ሄዶ ብሎ እሱ ተናገረ። እሱም ደግሞ እንደውም አንተ ትክክል አላደረግክም ምናምን ብሎ እንደ ማስታረቅ ጭራሽ ህይወትህ ቃቃ ሆኗል በጣም አስር የመጣላት ምናምን ሆኗል። ስለዚህ ወደ ራስህ ተመለስ ምናምን ብሎ ሲመክረው ነበር። በነገራችን ላይ መንታ መሰሉ መንታዎች ናቸው። ግን አብርሽ ትልቅ ይመስላል እንጂ መንታ ወንድሙ ነው። ነገር ግን ከሀቅ እኔ ሁሌ እንደምላቸው ከሀቅ ጎን ነው መቆም ያለባቸው እንጂ ወንድማቸው ናም ስለሆነ ማሽቃበጥ የለባቸው ማለት ነው። በእርግጥ እነዚህ ሰዎች ዞሮ ይገናኛሉ። ወልዶ አሁን ከወለዱ ደግሞ መቸም አይለያዩ ግን ቢታረቁ ራሱ ሩታ ለወንድምየው ጥሩ ስሜት አይኖራትም። ይሄ ነገር ምንድን ነው የምላስ ወለምታ በቅቤ አይታሽም ይባላል። እና አንዳንድ ሰዎች የልባቸውን ይናገሩና ይቅርታ ይላሉ ማለት ነው። ይቅርታ ነገሮችን እንድንረሳ አያደርገን ገብታቸዋላል። የልባችንን ተናገርን ከዛ ይቅርታ። ብዙ ሰዎች እንደዛ ናቸው። እያወቁ እየበደሉ ስንት ነገር አድርገው ይቅርታ ይላሉ። እንዴ ቅርታችሁን ቀቅላችሁ ብሉት፣ ማለት ነው። ምንም አይሰራም። ልብን የሰውን ልጅ ከሰበራችሁ በኋላ ይቅርታ ልትሉ ትችላላችሁ። ያ ነገር ግን ከዛ ሰውዬ ልብ ውስጥ የሰበራችሁትን ነገር አይጠግነውም። ገብቷቸዋል። ስለዚህ መጀመሪያ የምንናገረውን ነገር ማስተዋል አለብን ማለት ነው። ስለዚህ ፍጹም ኤፍሬም ልክ አላደረገም። በጣም ልክ አላደረገም። መብቷ ነው። መቆጣጠር መብቷ ነው። ነጺን አታገኛት ማለት መብቷ ነው። ለምን እንደሄደ ታውቂያለሽ። ለአንቺና ለሱ ጉዳይ ነው ማስፈጸም። ለምን ሰው አትሄድም? እንሰዋ ገና እኮ እርግዝናው ራሱ በጣም እንትን አይደለም አይደል? ለምን ቤት ጠባቂ ያደረጋት? መሄድ ትችላለች። ቦታ ጀራ አይደል? ምን በጣም መንገዱ አስፋልት ነው። ምናልባት ካሁኑ ኮረኮንች ከሆነ ምናምን፣ ምናልባት እሷን ይረብሻታል ብሎ ነው ትቷት ሄደው። ገና ካሁኑ አንድ ወር ሁለት ወር ሳይሆን ማለት ነው። ስለዚህ ሌላ ነገር ስላለ ነው እንጂ እሷን ትቷት ባል ሄደ ነበረ። ሲቀጥል ጭራሽ የሆነ ሰው መጥቶ ያስታርቃቸዋል ብዬ ስጠብቅ እነሱ ነው የወገኑ ያሉት እንዳሉ ማለት ነው። እና አሳዘነችኝ እሩታ የምር አያቸዋታ። ወንድ ልጅን እወደዋለሁ ብላችሁ ስትሄዱ እንደዚህ ነው የሚጫወትባቸው። እሱ ወዶ ከመጣ ግን ቢያንስ ቢያንስ አይጎዳቸውም። እሷ ግን የፍቅር ጥያቄ ያቀረበችላት እሷ ከእሱ ጋር መሆን የፈለገችው እሷ ለዛ አሁን ላይ በተራው ቀብረር እያለ ነው ማለት ነው ገብታችኋል። ግን ራሱ ፈልጎ ፈግቶ ካገኘሽ ዋጋ ይሰጥሻል ዋጋ ይሰጥሻል፣ ቢያንስ አይጎዳሽም፣ ለስሜትሽ ይጠነቀቃል። ካልወደድሽ ግን ብታለቅሲ ብትከፊ ምናምን ምንም አይመስለውም። ህይወት ይቀጥላል ለሱ ማለት ነው ምንም እንዳልተፈጠረ ረስቶሽ ላይፉን ይቀጥላል። ለማንኛውም ኤፍሬም በጣም ትክክል አላደረገም። የምር ንግግሩ በጣም ነው የሚደብረው። ደግሞ ያለ ማንኛውም ሰው አዲስ ህይወት ሲጀምር ያለፈ ላይፉን ቁጭ ብሎ መናገር አለበት ጓደኛ ነበረኝ ብሎ ይሄ ይሄ ነገር ሲጀምር፣ ወይ ሩታ እኮ የመጀመሪያ ጓደኛው አይደለችም አይደል? እንደ እሷስ በፍቅር ውስጥ የገባችው ገና ለገና በአንድ ቀን ቢጣል እኮ ነው በማግስቱ በፍቅር ውስጥ የገባችው ስለዚህ እንዴት ነው ሩታ ላለማጣት የሚሆነው? ሩታ ላለማጣት የላይፎን የተወው ልጁ ሲጀመር ማለት ነው። በጣም እንደምታወስ ቀላል ሰው አይደለም። ምክንያቱም በስህተት ላይ ስህተት በስህተት ላይ ስህተት ደግሞ እኮ ሰው ለስህተቱ ሲጸጸት ኃላፊነት ሲወስድ አሪፍ ነው ወይም ምንኛ ነው ይቅርታ ከዚህ በኋላ ምናምን ብለው፣ እሱ ጭራሽ የሚያስበው ትክክል እንደሰራ ኖርማል እንደሆነ አንድ ሰው ትዳር ከመያዙ በፊት እንደፈለገ ላይፍን ማየት እንዳለበት ምናምን አስተሳሰቡ። ከዛ የእሱ ሲገርመኝ ጓደኞቹ ዘመዶቹ መጥተው ይመክሩታል ብዬ ሳስብ እነሱ ጭራሽ አዎ ትክክል ነው። አሁን ይሄ ወንድሙ የሚያስበው ራሱ ፍቅረኛ እንዳለው እናውቃለን፣ ግን እሱም ያልነገራት የራሱ ምክንያት ስላለ ነው። እሷን ሊሆን ይችላል ነው ያለው። እሷን ሊያጣት ስላልፈለገ ሊሆን ይችላል ምናምን ብሎ ጭራሽ የወንድሙን ስህተት ያስተባብላል ማለት ነው። እንደዚህ ጥሩ አይደለም። የምር ጸባው፣ አልኳችሁ እንደው አይደለም። ይሄን ትልቅ ምክንያት አግኝታ በዝም ብሎ ከመሬት ተነስታ ብትጨቃጨቅ ራሱ ይሄን ወራት ይሄን ወራት ሊታገሳት ይገባ ነበረ። ገብታቸኋላ ደግሞ ውሃ ቀጠነ ብላ ራሱ በተጣለው ሰምቶ እንዳልሰማ ማየት ሲችል ጭራሽ እንኳን እሷን አይደለም እኛን ያናደደንን ተግባር አድርጎ ጸቧ ተቀይሮብኛል። እኔን አታምነኝም የማታውቀው ሰው በሜሴጅ ምናምን በተለያየ ብታምንህ ነው የሚገርመኝ፣ ብታምንህ ማለት ነው እንዴ በቪዲዮ ወጣብህ በፎቶ ወጣበህ ከነዘር ማንዘረህ ማለት ነው። ከነዘመዶችን ዘመዶች ነው። በቪዲዮ ወጣ ይኸው፣ ወንድምህን መሰከረ ጓደኛ እንደሆንክ። ስለዚህ ሰው ጥፋቴ ነው፣ ይቅርታ በድየሻለሁ፣ አንቺን ላለማጣት ስለማልፈልግ ነው ብለህ መዋሸት እንደለመደብ መዋሸት ሲገባህ እኔ ለምን አታምነኝም? ያለፈ ህይወቴ ነው ስጀምር፣ ያለፈ ህይወትህ አይደለም እመን። ይህን መጀመሪያ ያለፈ ህይወትህ አይደለም ሲቀጥል፣ ደግሞ ወንድምየው ጭራሽ መጥተው የእሱን ስህተት ያስተካክላሉ ብዬ ሳስብ ጭራሽ ወንድማቸው ትክክል እንደሆነ በዚህ ልክ መጥተው በድፍረት ጭራሽ እሷን ያስፈራራሉ ማለት ነው። እና ትክክል አይደለም። አበዛችሁት ማለት ነው። በጣም ነው ያበዛችሁት። ማለት አይባልም ይሄ አይኔን እንደ ነገርኳቸው፣ አሁን እሷ ጥሩ ላይ አይደለች ማለት ስለች ጥሩ ላይ ሳላቸው ይሆን እንዳልኳቸው አሁን ላይ ልትነጫነጭ ምናምን ነገር ትችላለች። እንደው ውሃ ቀጠነ ብላ ብትጨቃጨቀህ እራሱ ሰምቶ እንዳልሰማ ማሳለፍ ነው እንጂ ጭራሽ ይህን እኛንም ሌላንም ሰው ያናደደ ትልቅ ስህተት ሰርተህ ጭራሽ እኔን አሰማኝም፣ ጸባዋ ተቀይሯል ምናምን እያልክ የሄድክ ትናገራለህ ማለት ነው እንዴ? ከዚህ በላይ ታዲያ መቀየር አይደለም ሌላ ማድረግ ትችላለች። ሰው ስህተቱን ሲያምን ነው መጀመሪያ መሻሻልም የሚችለው እንጂ ልቦና እያወቀ ህዝቡ የሚያውቀውን ነገር ግግም ብለህ ትክክል ነኝ ማለት ይህ ልክ አይደለም። መጀመሪያ ሰዎች ይጸጸታል፣ ሲጸጸት ደግሞ ጥፋተኛነቱን ያምናል ማለት ነው። ያኔ ህይወት ይቀጥላል እንጂ ድርቅ ብለን የብቻ ትክክል ነኝ የብቻ ሀቀኛ ነኝ ምናምን ማለት አንድ እርምጃ ራሱ ያስገድል የሚወደው ኦደንስ ራሱ ይጠላል። ሰው እኮ የሚከተለህ የሚወድህ እኮ አብርሽ የዋህ ነው የዋህ ነው በነገራችን ላይ ብዙ ሰው የሚያውቀው አብርሽ የዋህ እንደሆነ ነው የምር አብርሽ የዋህ ነው ምናምን የዋሁ ደጉ ምናምን ይሄው እንግዲህ አያችሁ ታደለ አሁን ከዚህ በኋላ በሰዎች ዘንድ ያለው እንትንህ እየቀነሰ ነው የሚሄደው በእርግጥ ከዚህ በኋላ ቢቀንስ ባይቀንስ ምን አገባይ ልትል ትችላለህ የምትፈልገው ቦታ ላይ ከደረስክ ግን ይሄ አይደለም የምር የወደደህን ሰው ማስከፋት የለብህም ማለት ነው እና እንደዚህ አጭበርባሪ ከሆንክ ፈጣሪ ደግሞ አጭበርባሪ ሰው ነው የሚልክብህ። ስለዚህ ጥሩ አይደለም የምር። አንዳንዴ ገንዘብ ስናገኝ ማሰቢያችን እያጠረ ይሄዳል፣ እና ይሄ ነገር ደግሞ በጣም ጥሩ አይደለም። በእርግጥ አንተ ገና ልጅ፣ ማስተዋል ብዙ ሊቀር ይችላል ይሆናለ የምትፈልገው ነገር ላይ ስለሆን ከዚህ በኋላ በቃ ኦዲየንስ ቢያይኝ ባያይኝ ምን አገባኝ ምናምን ልትል ትችላለህ ግን ጥሩ አይደለም። ሰው የጠላው ሰው ሰው ያዘነበት ሰው በተለይ ሴት ልጅ ካዘነችብህ አይቀንህም። የምር ጥሩ አይደለም፣ ብቻ የሆነ ነገር ሊገጥምህ ይችላል። የሰው እንባ በጣም መጥፎ ነው። በነገራችን ላይ ሳይውል ሳያድር የሆነ ነገር ነው የምትሆነው። እና ሰውን አታሳዘን፣ ጥሩ አይደለም። የምር ኦዲየንስን ቢሆን ስንት አበረታቱኝ ምናምን እያልክ ስንት ስንት ነገር እያልክ ትልቅ ስትደርስ ያንን ደግፎ እዚ ያደረሰ ግን ኦዲየንስ ማክበር አለብን። ገብተዋል፣ አይደለ ብዙኛ ሰው ችግራችን ምንድን ነው? የሆነ ከሆነ ቦታ ተነስተን ሆነ ቦታ ስንደርስ ሁሉ ነገራችን ይቀየራል፣ የነበርንበት እንረሳለን፣ ሰው እንንቃለን፣ ብዙ ብዙ ነገር ማለት እና እንደዛ እንዳትሆን በጣም መጠንቀቅ ይኖርብሃል ማለት ነው። ምክንያቱም ጥሩ አይደለም፣ ሰዎች መግባት ግፍ መስራት ጥሩ አይደለም።